ሰላም ጤና ይስጥልኝ። እንደምን አምሽታችኋል? ክቡራትና ክቡራን ተመልካቾቻችን ከአሻም ቴሌቪዥን የምሽት ስፖርታዊ ዜናዎች ከሲሳት ጀምሮ ለእናንተ የሚደርሱ ይሆናል። ከዜናዎቹ ጋር እኔ ምናሴ ሽጥላው አብራችሁ እቆያለሁ። አብራችሁ ነው የህዳሴ ዋንጫ የደረጃ ጨዋታ በነገ ዕለት ይካሄዳል። በአዲስ አበባ እግር ኳስ ፌዴሬሽን አዘጋጅነት ላለፉት ሳምንታት በአዲስ አበባ ስቴዲየም ሲካሄድ የቆየው የህዳሴ ዋንጫ የመጨረሻ ምዕራፉ ላይ ይገኛል። ነገ ጥቅምት አንድ በአዲስ አበባ ስቴዲየም ኢትዮጵያ ቡና ከኢትዮ ኤሌክትሪክ ቀን 9 ሰዓት ሲል ጨዋታቸውንም የሚያከናውኑ ይሆናል። የዋንጫ ጨዋታው ደግሞ ከአንድ ቀን በኋላ በዕለተ ወደ መቻልን ከቅዱስ ጊዮርጊስ ጋር በአዲስ አበባ ስቴዲየም ከቀን 9 ሰዓት ጀምሮ የሚያገናኝ ይሆናል። የአዲስ አበባ ውሃ ዋና ፌዴሬሽን በትላንትናው ዕለት ጠቅላላ ጉባኤውን አከናውኗል። ፌዴሬሽኑ ለወጣቶች ኦሎምፒክ ከተማ አስተዳደሩን የሚወክሉ ስፖርተኞችን መምረጡን አስታውቋል። ደሳለኝ ዳኛው ተጨማሪ ዝርዝር አለው። የአዲስ አበባ ከተማ አስተዳደሩ ውሃ ዋና ፌዴሬሽን በትላንትናው ዕለት ጠቅላላ ጉባኤውን አከናውኗል። ፌዴሬሽኑ በዚሁ ቀን ልደታ በሚገኘው መዋኛ ገንዳ ለወጣቶች የኦሎምፒክ ከተማ አስተዳደሩን የሚወክሉ ዋናተኞችን መምረጥ ችሏል። በጠቅላላ ጉባኤው በ2017 ፌዴሬሽኑ በአገር አቀፉ ውድድሮች በርካታ ሜዳሊያዎችን ማስመዝገቡ ለአሻም የተናገሩት የፌዴሬሽኑ ፕሬዚዳንት የሆኑት አቶ ዳዊት ምሩ ናቸው። ዛሬ የነበረን ጠቅላላ ጉባኤ ከዚህ ቀደም ከነበረው ትንሽ ለየት ይላል። ለየት የሚያደርገው ነገር ምንድን ነው? በ2017 ከጠበቅ ነው እና ካቀድነው በላይ ውጤት ያገኘንበት። ፊታችን የወጣቶች ኦሎምፒክ ውድድር አለ እና እሱን በማስመልከት የማጣሪያ ውድድር አድርገን ነው ወደ ጉባኤ የገባ ነው እና በ2017 አዲስ አበባ እንደምታውቀው ከዚህ ቀደም ብዙ ውጤት የምታጣበት በውሃ ዋና ነበረ። ኢቨን ወርቅ የሚባል ነገር የላትም ነበረ። በ2017 ግን አርባ ምንጭ ላይ በተካሄደው የታዳጊዎች ውድድር ላይ 16 ወርቅ 10 ብርና 5 ነሐስ በማምጣት ሲመጣ መላው ኢትዮጵያ አንደኛ ወተን ነው የመጣ ነው። እንዲሁም ደግሞ ጅማ በነበረው ውድድር ላይ እንዲሁ አስራ አምስት ወርቅ እና የተወሰኑ ብሮችና ነሐሶችን ይዘን መተን ሁለተኛ ሆነን ነው የመጣ ነው እና ይሄ እንደ ከተማ አስተዳደሩ በጣም ትልቅ ውጤት ነው። የማጣሪያ ውድድሩ ጥሩ እንደነበረ የገለጹት ተወዳዳሪዎቹ በቀጣይ የተሻለ ውጤት ለማስመዝገብ እንደሚሰሩም ተናግረዋል። ውድድሩ ጥሩ ነበረ እንዳሰብኩት ነውና ዝግጅት እንግዲህ ይህ ሙሉ አመቱን ለፍተንበታል። በሱም ጥሩ ውጤት ትቻለሁ። በግል ጥሩ ነው ግን ከትምህርት ጋር ምናምን ትንሽ ይከብዳል። ግን አቻችለን እየሰራ ነው። ተወዳዳሪዎቹ ወጣት ጥሩ ናቸው። በአብዛኞቹ የምናውቃቸው ናቸው። አብረን የምንሰራው ጥሩ ፉክራ ይቻለሁ። ውድድሩ እንደዚሁ በጣም ጥሩ ነው። እንግዲህ በአሁንም እንደገና በዚሁ በሰራንበት ከቀጠለ ጥሩ ውጤት እንደማመጣ በደንብ እርግጠኛ ነኝ። ዝግጅት ሲሆን ምንም ሰርተንበታል ያው ከዚህ በፊትም ብዙ ውድድሮች ላይ ተሳታፊነት ሰለ ነበረን ያው ሰርተን እየጠበቅናቸው ያው ጥይትም ማምጣታናል። እንደ ውድድርነቱ ትንሽ ያዛርጎናል። ተፈካክቶን ተወተናል። ሀገራችንን ወክደን ደህና ውጤት ለማስመጣት የሀገራችንን ስም ደማስጠራት ተክተንከውን በላይ ያሉትን ጊዜዎች እንሰራለን። የማጣሪያ ውድድሩ ለሁሉም ክፍት መሆኑ የተሻለ ሰዓት እንዳይመዘገብ አድርጓል ቢሉም ዋናተኞች ያላቸው አቅምና ችሎታ ሊበረታታ የሚገባ መሆኑም ተገልጿል። እንደ ቦሌ ጣቢያ ከጅማ መልስ ትሬኒንግ አላቆምንም እየሰራን የነበር ነው። ያው በሲዝን ከፋፍለን እንደምንሰራው ወደፊት እሱንም እየሰራን ያለ ነው። ነገር ግን አሁን የውድድሩ ይዘት ስታየው የአወዳደር ሂደቱ ብዙም ልጆችን ለመምረጥ የሚያመች አይደለም። ለምሳሌ በሚኒማ ነው ሰው መግባት ያለበት። አንዱን ቶፕ ከሌላኛው ከማይችሉት ሚኒማቸው ዝቅ ካሉ ልጆች ጋር የምትከተው ከሆነ ሰዓታቸውን ተፎካክረው እንዲያመጡ ከማድረግ አንጻር በጣም አያስኬድምና በጣም ቴክኒክሊ በጣም በጣም የተሻሻሉ ናቸው። በጣም ጥሩ ሁኔታ ላይ ናቸው ያሉት ልጆቹ ደግሞ በጣም ትንንሽ ልጆች ናቸው። ማለት እድሜያቸው 14 15 የሆኑ ናቸው እና ገና ከዚህ በኋላ እንደ አራት አምስት ዓመት ትሬኒንግ ቢያደርጉ የበለጠ ውጤት ከዚያ የተሻለ ሊያመጡ ይችላሉ የሚል ግምት አለኝ። ስፔሻሊ በተርፍላይ ፍሪስታይል ጥሩ ጥሩ ሰዓት ነው የሚገቡት ያሉት። ከተማ አስተዳደሩ ለውሃ ዋና ከፍተኛ ድጋፍ እያደረገ ነው የሚሉት አቶ ዳዊት በኮሪደር ልማቱ የውሃ ዋና ገንዳዎችን ለመስራትና ተተኪዎችን ለማፍራት እንቅስቃሴ ላይ እንደሚገኙም ለአሻም ተናግረዋል። እንዳያያቸው ከዘጠኝና ከአስር ዓመት ጀምሮ ከኛ ጋር የሰለጠኑ ናቸው መደበኛ የሆነ ዋናን ጀምረው አሁን ያሉበት ደረጃ ላይ የደረሱ ናቸው። እንደምታያቸው በጣም ጸናትሽ ናቸው የእድሜ ችግር ምንም የሌለባቸው። ማለት ምንም የሚዋኙት ዋና በጣም ፕሮፌሽናል የሆነ ዋና ነው የሚዋኙት። በጣም ጥሩ ውጤት እናመጣለን ብለን እናስባለን። ከተማስተዳደሩ ነው በጣም ትልቅ ገዛ የሚያደርገው። ምናልባት እነዚህ ልጆች አራትና አምስት አመት ይዘውልን እዚህ ያበቃው ከተማስተዳደሩ ነው። ግን አቅም አለው አዲስ አበባ አቅም አለው። እያንዳንዱ ክፍለ ከተማ በስሩ ያሉትን ውሃ ገንዳ ያላቸውን ሆቴሎች ቢይዝልን፣ ባለሀብቶችን ቢይዝልን፣ ኮሌጆችን ቢይዝልን በጣም ብዙ መስራት የሚቻልበት ከተማ ነው ያለውና አሁን ደግሞ በኮሪደር ልማት ደግሞ እንቅስቃሴዎችም አሉ ዋና ቦታዎችም ደግሞ ለመስራት ነውና እንደ ከተማ ብቻ አደለም እኛ ሁን ስናቅርና ስንሰራ እንደ ከተማ ብቻ ሳይሆን ለአገር አገርን የሚያስጠሩ ልጆች ከአዲስ አበባ ማውጣት ይቻላል ብለን ነው የምናስበው። ወደ ውጭ ዜናዎቻችን ስናልፍ የእንግሊዝ ፕሪምየር ሊግ የወሩ ምርጥ አሰልጣኝና ተጫዋች ይፋ አድርጓል። ሰባተኛ ሳምንቱ ላይ ደረሰው የእንግሊዝ ፕሪምየር ሊግ የወርሃ መስከረም የወሩ ምርጥ ተጫዋችና አሰልጣኝ ይፋ አድርጓል። በዚህ መሰረት ኖርዌያዊ ማንቸስተር ሲቲ የፊት መስመር ተጫዋች ኤርሊንግ ሃላንድ የወሩ ምርጥ ተጫዋች በመሆን ሲመረጥ፣ አውስትሪያዊ የክሪስታል ፓላስ አሰልጣኝ የሆኑት ኦሊቨር ግላስነር የወሩ ምርጥ አሰልጣኝ በመሆን መመረጥ ችሏል። ኤርሊንግ ሃላንድ በወሩ ባደረጋቸው ሶስት ጨዋታዎች አምስት የሊግ ግቦችን ሲያስቆጥር፣ አንድ ለጎሌኑ ኳስ አመሻሽቶ ማቀበል ችሏል። አሰልጣኝ ኦሊቨር ግላስነር ክሪስታል ፓላስን እየመሩ በወሩ ባደረጓቸው ሶስት ጨዋታዎች ሁለቱን አሸንፈው በአንዷ አቻ ሲለያዩ አሰልጣኙ ከ11 ዓመታት በኋላ የወሩ ምርጥ ሽልማትን ያሸነፉ የመጀመሪያው የክሪስታል ፓላስ አሰልጣኝ መሆን ችለዋል። ፖል ፖግባ ጉዳት እንዳጋጠመው ተገለጸ። ፈረንሳዊው የሞናኮ የመሃል ሜዳ ተጫዋች ሆነው ፖል ፖግባ በዚህ ሳምንት ውስጥ መጠነኛ ጉዳት እንዳጋጠመው ተገልጿል። ይህንም ተከትሎ ፖል ፖግባ ያጋጠመው ጉዳት ወደ ሜዳ የሚመለስበትን ጊዜ እንዳዘገየው እየተዘገበ የሚገኝ ሲሆን ለረጅም ጊዜ ከሜዳ ርቆ የቆየው ፖል ፖግባ በቅርቡ ወደ ሜዳ እንደሚመለስ የሞናኮ ዋና አሰልጣኝ ገልጸው እንደነበርም ይታወሳል። አሰልጣኙ ፖግባ ከብሔራዊ ቡድኖች እረፍት መልስ በአንገድ ጨዋታ የተወሰነ ደቂቃ እንደሚጫወት ጠቁሞ የነበረ ቢሆንም ተጫዋቹ ባጋጠመ ጉዳት ለተጨማሪ ሳምንታት ወደ ሜዳ ላይመለስ እንደሚችልም ተጠቁሟል። ቶማስ ሙለር በተንታኝነት ሊመለስ መሆኑ ተነግሯል። ጀርመናዊው ተጫዋች ቶማስ ሙለር በቀጣዩ የ2026 የዓለም ዋንጫ ውድድር በተንታኝነት ለማገልገል ስምምነት መፈጸሙም ተዘግቧል። በዓለም ዋንጫ ወቅት ቶማስ ሙለር በማግኝታ ቲቪ ጨዋታዎች እንደሚሰነትን የተገለጸ ሲሆን የእግር ኳስ አስተላላፊው ቴሌቪዥን ጣቢያው ሁሉንም የዓለም ዋንጫ ጨዋታዎችን በጀርመን ውስጥ እንደሚያስመለክትም ተዘግቧል። ከ25 ዓመታት በኋላ ከባየር ሙኒክ ጋር የተለያዩ ቶማስ ሙለር አሁን ላይ በካናዳ ሊግ በመጫወት ላይ እንደሚገኝ

ኮል ፓልመር ለተጨማሪ ሳምንታት ከሜዳ ሊርቅ እንደሚችል ተጠቁሟል። እንግሊዛዊ የቼልሲ የፊት መስመር ተጫዋች ሆነው ኮል ፓልመር ለተጨማሪ ሳምንታት ከሜዳ እንደሚርቅ ተገልጿል። ኮል ፓልመር ከብሔራዊ ቡድኖች እረፍት በኋላ ወደ ሜዳ እንደሚመለስ ተገልጾ የነበረ ቢሆንም፣ ይሁን እንጂ ተጫዋቹ በብሽሽት ጉዳት ምክንያት እስከ ኅዳር ወር መጨረሻ ወደ ሜዳ እንደማይመለስ አትሌቲክ አስነብቧል። ይህንም ተከትሎ ኮል ፓልመር ቼልሲ በቀጣይ ከኖቲንጋም ፎረስት በሊጉ ከአያክስ በቻምፒዮንስ ሊጉ እንዲሁም ከሰንደርላንድ ጋር በሊጉ ና በካራቦካፑ ከወልቭስ ጋር የሚያደርጓቸውን ጨዋታዎች የሚያመልጡትም ይሆናል። የአውሮፓ ሀገራት የዓለም ዋንጫ የማጣሪያ ጨዋታዎች ምሽት ይከናወናሉ። ለ2026 የአሜሪካው ዓለም ዋንጫ ሀገራት የማጣሪያ ጨዋታዎቻቸውን በማከናወን ላይ ሲገኙ፣ የአውሮፓ ሀገራት ምሽቱን የምድብ ጨዋታዎቻቸውንም የሚያከናውኑ ይሆናል። በምድብ አራት ሁለቱንም ጨዋታዎቿን በማሸነፍ በ6 ነጥብ ምድቧን እየመራች የምትገኘው የፈረንሳይ ብሔራ ቡድን ምሽት 3 ሰዓት ከ45 በደረጃ ሰንጠረሹ ግርጌ ላይ የምትገኘውን አዘርባጃንን ትገጥማለች። በዚሁ ምድብ የምትገኘው አይስላንድ ዩክሬንን ስትገጥም፣ በምድብ 10 በአንድ ነጥብ የሚበላለጡት ቤልጅየምና ሰሜን መቄዶኒያ የምድቡ መሪ ለመሆን ምሽት በተመሳሳይ ሰዓት የሚገናኙም ይሆናል። በምድብ አንድ ካደረገቻቸው ሁለት ጨዋታዎች አንዱን አሸንፋ በአንዱ ተሸንፋ በሶስት ነጥቦች ሶስተኛ ደረጃ ላይ የምትገኘው ጀርመን ሉክዘምበርግን ምሽት ስታስተናግድ፣ በዚሁ ምድብ የምድቧ መሪ የሆነችው ስሎቬኪያ ምድቧን ለማጠናከር ሰሜን አይርላንድን ምሽት የምትገጥም ይሆናል። ክብሯትና ክብሯን ተመልካቾቻችን ለአርብ ምሽት ያዘናዳናቸው የስፖርት ዜናዎች ይመስሉ ነበር። እኔ በዚያ በቃው መልካም ምሽት።